ሶስት ሰባቶች አሉ ብለናል። አንዱ ሰባት ማተብ ነው፣ ሁለቱ ሰባት መለከት ነው፣ ሶስተኛው ሰባት ጽዋ ነው። ከቁጥር አንድ ጀምሮ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያለች በራሷም ላይ የአስራ ሁለት ከዋክብት አክሊል የሆነች አንዲት ሴት ነበረች። እቺ ሴት ማናት? አንደኛ ማርያም እንላለን፣ ሁለተኛ ቤተ ክርስቲያን እንላለን፣ ሶስተኛ እስራኤል በሚለው እናያለን። እና ምንድን ነው እሱ ቤተ ክርስቲያን ልትሆን ማችልበት፣ አንደኛ ወልዳለች፣ እቺ ሴት ወልዳለች ቤተክርስቲያን በሴት ትመሰላለች። ግን እቺ ሴት ወልዳለች። ቤተክርስቲያን ካየን ቤተክርስቲያን የክርስቶስ ሙሽራ የታጨች ናት። ገና ላይ ሄዳ ነው ጋብቿ የምትፈጽመው ከክርስቶስ ጋር። ስለዚህ እዚህ ምድር ላይ እያለች ምንድን ነው ማለት ነው፣ ድንግል ናት፣ አልወለደችም፣ አልወለደችም። ይችኛዋ ግን ልጅ የወለደች ናት፣ ቤተክርስቲያን ልትሆን አትችልም ማለት ነው። ኦኬ፣ እስራኤል ልትሆን የምችልበት ምንድነው እሱ፣ አስራ ሁለቱ የያዕቆብ ልጆች በኮከብ ይመሰላሉ አይደለ? ዮሴፍ ያየው መላእክት አንዱ ምንድነው እሱ አስራ ሁለት ከዋክብት ሲሰግድልኝ አየሁ እያለ ይናገራል ማለት ነው በአስራ ሁለት ከዋክብቶች ይመስላሉ። ከዛ ደግሞ ኢየሱስ የመጣው ከማን ነው ካለን ከእስራኤል የመጣው በስጋ እስራኤል ነው። ስለዚህ እስራኤል በማርያም አማካኝነት ይሁን እንጂ ወንድ ልጅን ወልዳለች ኢየሱስን ወልዳለች ማለት ነው። ሶስተኛው ምንድነው እሱ ማርያምን የሚመስል ነገሮች ታዩበታላችሁ። መውለዷ ምናምን፣ መሰደዷ ኢቨን ሶስት ዓመት ተኩል ተሰደደች ምናምን የሚለው ቶታሊ ከእሷ ጋር እንዲገናኝ ያስመስላል። ግን ስደት ጋር ከመጣ ምንድነው እሱ ልጇም ወደ ሰማይ ተነጠቀ ይላል። ኢየሱስ ክርስቶስ ወደ ሰማይ አድርጓል። የእሷም ይመስላል የእስራኤልም ልጅ የሆነው ኢየሱስ ክርስቶስ ወደ ሰማይ ተነጥቋል። ኢየሱስ ከተነጠቀ በኋላ ነው መከራ የሚመጣው። ማርያም ግን ልጇን ይዛ ነው ወደ ግብፅ የተሰደደችው። ስለዚህ ማርያም ልቶ አትችልም ማለት ነው። አምስት ላይ አህዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔር ወደ ዙፋን ተነጠቀ። ከዚያ በኋላ ሴቲቱም ሺ ከሁለት መቶ ስልሳ ቀን ይሄ ማለት ሶስት ዓመት ተኩል እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ይሄ ሶስት ዓመት ተኩሉ እጅግ በጣም ከፍተኛ መከራ የሚመጣበት ስደት የሚመጣበት ነው። ለማን? እስራኤል ላይ። እዛ እግዚአብሔር ስፍራን አዘጋጀላት ለማርያም ስፍራን ያዘጋጅቷል ነበር እግዚአብሔር። ወደ ግብፅ እንድሸሽ እንድትወርድ ብሏት ነበር። አሁንም ለእስራኤል ስፍራን ያዘጋጀ ሀገራትን ኢቭን ተራራ አለ ይባላል የሆነ ተራራ፣ ፔትራ የሚባል ተራራ ተራራ ለሁለት የሰነጠቀል እዛ ውስጥ ገብቶ አብዛኞቹ እስራኤላዊን የሚደበቁበት ተራራ ነው። በዚህ በሶስት ዓመት ተኩል እጅግ በጣም ታላቅ መከራ ስደት በሚሆንበት ጊዜ ከዛም ውጪ ደግሞ እነርሱን የሚሸፍኑ ከለላ የሚሰጧቸው ልክ ግብፅ ለማርያም ከለላን እንደሰጠች ለእስራኤልም አሁን ከለላን የሚሰጥ ብዙ ሀገሮች ይኖራሉ የሚያስጠልሏት ከጥቃት እንድትጠበቅ የሚያደርጓት ማለት ነው። እና ይሄ ይሆናል ማለት ነው። ከዚያም ወዲያ ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይላል። ከዚያም ወዲያ በሰማይ ስፍራ አልተገኛላቸውም ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባሉ ታላቁ ዘንዶ፣ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ተጣሉ። ታላቅ ድምፅም ቁጥር አስር ላይ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስት የክርስቶስም ስልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። አሁን ግን በአየር ላይ የሚሰራ ይባላል። ሱ ፎርስ በአየር ላይ ይሰራል ከአየር ላይ እንዲጣል አልተደረገም። የኢየሱስ ክርስቶስ የመስቀል ስራ ሌጋል ስራ ህጋዊውን ስራ ነው የሰራው። ባላመኑት ላይ ስቲል እየሰራ ነው ማለት ነው። በዚህኛው ጊዜ ግን በአየር ላይ መስራት እንዳይችል ሚካኤሉ ይመጣና ተዋግቶት ከአየሩ ላይ እንዲወድቅ ያደርገዋል። እዛ ሴጣንም ጥቂት ጊዜ እንደቀረው አውቆ ይላል አይደለ እና ይሄ ጥቂት ጊዜ እንደቀረው አውቆ የሚለው ኢየሱስ ክርስቶስ መስቀል ላይ በተሰቀለበት ጊዜ አይደለም፣ በዚህኛው ጊዜ ነው። ኦልሬዲ አመታት ነው የሚቆጠረው። ሶስት ዓመት ተኩል ምናምን ነገር አለቀ። ያውቃል። ባይዘው ሱ እያንዳንዱ ነገር ምን ፍጻሜ ሆኑን ያውቃል። የሚችለውን ያህል ይዋጋል። እ ፍጻሜ ያውቃል? የሚዋጋው ለምንድን ነው እርሱ ብቻ እንዳይገባ ሌሎችን የሰው ልጆች ይዞ ለመግባት ነው የሚያደርገው ማለት ነው። እነርሱም ከበጉ ደም የተነሳ የምስክራቸውን ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ሙሴ በምድር ላይ በሚያገለግልበት ጊዜ የእግዚአብሔር ታቦት መጥቶ መቅደሱን ይሞላዋል አለ። ከዛ ማንም ወደ ቤተ መቅደሱ መግባት አይችልም ይላል። ያ የእግዚአብሔር ክብር መቅደሱን የሞላው የእግዚአብሔር ክብር እስኪነሳ ድረስ ኢቭን ሰለሞን የሠራት መቅደስ ውስጥ ደግሞ መስዋዕትን አቀረበ፣ ምናምን ነገር እና የእግዚአብሔር መንፈስ የእግዚአብሔር ክብር ሰለሞን የሰራትን መቅደስ ሞላው አንድም ካህን ወደ ውስጥ መግባት እስከማይችል ድረስ ይላል። አሁንም በዚህ ጊዜ እንደዚህ ይላል፣ መቅሰፍቱ እስኪፈጸም ድረስ ይሄ ሰባቱ መላእክቶች ምን ይዘው ይወጣሉ? ሰባቱ ጽዋዎች ይዘው ይወጣሉ። መቅሰፍቱ እስኪፈጸሙ ድረስ አንድ እንኳ ወደ መቅደሱ ይገባ ዘንድ አልቻለም ይችላል ይላል እና ኖ ሜርሲ አሁን እዚህ ጋር መቶ አርባ ሺሁ ላይ ማህተም ተደርጎባቸው እንዲማልዱ ኢቭን የጸሎት መንፈስ የምልጃ መንፈስ ተሰጥቷቸው ምድር ላይ ተደርጎ ተጨምሮ ተለቀዋል እና እነርሱ መማለድ ይችላሉ፣ ብዙዎችን ማስመለጥ ይችላሉ። በዚህኛው ጊዜ ግን አሁን የምልጃ አገልግሎት የለም፣ የምህረት ጊዜ የለም። ኦልሬዲ በቃ ፍርድና ፍርድ ብቻ ነው። ወደ መቅደስ የሚገባው ለጸሎት ነው ለምልጃ ነው። ኢቨን እኛ ምድር ላይ ሆነን በምንጸልይበት ጊዜ በእግዚአብሔር መቅደስ በዙፋኑ ፊት ሆነን ለምንጸልይው ጳውሎስ በአፊት እንበረከካለው ይላል። ምድር ላይ ያለን ቢሆንም ማለት ነው። በዚህ ጊዜ ግን በአፊት ማንም ምድር ላይ ስለሚደረገው ጥፋት መጸላይ አይቻልም። ኦሬዲ ጀጅመንቱ ወጥቷል፣ ፍርዱ ከእግዚአብሔር ዘንድ ወጥቷል። ሰው የእግዚአብሔር ክብር ምንን መቅደሱን ሞልቶት ነበረ ይላል። እዛ 16 ላይ ስንመጣ ሰባቱ ጽዋዎች አክቲቬት ይሆናሉ ማለት ነው ለሰባቱ መላእክት ሄደ ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማው ይላል ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ የአውሬው ምልክት ባለባቸው የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንስ ቁስል ሆነባቸው ይላል የሚነዘንስ ቁስል ሆነባቸው ለእነማን የአውሬው ምልክት ላለባቸው ሰዎች ሁለተኛውም ጽዋውም በባህር ውስጥ አፈሰሰ እንደ ሞተም ሰው ደም ሆነ በባህርም ከሚኖሩት ህይወት ያለበት ነፍስ ሁሉ ሞተ በፊት ስናይ ምንድን ነው እሱ ማተቡ በተፈታ ጊዜ ባህሩ ላይ ተበክሏል ውሃው ተበክሏል ምድር ላይ ያለው እጽዋት ግን ሲሶ ሲሶ ሲሶ ነበረ አሁን ግን ባህር ላይ ያለው እንስሳት ሁሉ ምን ያደርጋል ይሞታል ማለት ነው ምንም አይቀርም ሁለተኛው ጽዋ በተደፋ ጊዜ ሶስተኛው ጽዋውን በወንዞችና በውሃ ምንጮች ወንዝ ውስጥ አፈሰሰ። በባህር ውስጥ ሲሆን የባህር ምግብ የሚባለው ነገር ይቆማል። ባህር ውስጥ ምንም ህይወት የሚባል ነገር ይቆማል። የውሃ ምንጮች ሲመቱ ደግሞ የሚጠጣ ነገር ባጠቃላይ ይቆማል ማለት ነው። እና ሂደቱ ራሱ ብዙ ሰዎችን አቮይድ እያደረገ ሄዳል። በወንዞችና በውሃ ምንጮች ውስጥ አፈሰሰ እነርሱም ደም ሆኑ። የውሃውን መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። የእግዚአብሔር ፍርድ ምንድን ነው? ጽድቅ ነው። ኢየሱስ ጌታ ነው። ቁጥር ስድስት የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋል። ውሃው ደም ስለሆነ ማለት ነው። ምንም ምርጫ የላቸውም ማለት ያንን ደም የሆነው ውሃ እየጠጡ እንኳን ኤግዚስት ሊያደርጉ ያው ኤግዚስት ያደርጋሉ የሚለው እንዳለ ሆኖ ግን ደመን ጠጡ ማለት ነው። ፍርዶች እውነትና ጽድቅ ናቸው ብሎን ሲናገር ሰማው። መላኩ አሁንም እየደገመ ፍርድ ምንድን ነው? ጽድቅ ነው እያለ ይናገራል ማለት ነው። አራተኛውን ጽዋውን ከፀሐይ ላይ አፈሰሰ ሰዎችንም በእሳት ልታቃጥል ተሰጣት ይላል። እና ኦዞን አሁን ላይ ትቀደድም ማለት ነው። ኦዞን ልትቀደድ የምትችልበት ጊዜ ይሄ ነው። ኦልሬዲ ፀሐይ በግላጭ ሰዎችን የምታገኝበት ጊዜ ዊዛውት ከቨር አሁን ከቨር ተደርጋ ነው አይደል? ያለ ፀሐይ ሙሉ በሙሉ መሬት ምድርን እንዳታቃጥል ከቨር ተደርጋለች። በዚህኛው ጊዜ ግን ያ ከቨሯ ከላ ላይ ይነሳል ማለት ነው። ስለዚህ ሙሉ አቅሟን ወደ ምድር ላይ ሰዎችን ወደ ማቃጠል ትሄዳለች። ሰዎችን በታላቅ ትኩሳት ተቃጠሉ። በነዚህ መቅሰፍቶች ላይ ስልጣን ያለው የእግዚአብሔር ስም ተሳደቡ። ተሳደቡ ክብርንም እንዲሰጡት ንሳ አልገቡም። ስቲል ንሳ መግባት ይቻል ነበር ማለት ነው። እግዚአብሔርን በእግዚአብሔርነቱ አውቀውት እዛ ይቅር በለን ብለው ንሳ ቢገቡ እግዚአብሔር ስቲል ዜድስ ሆፕ ተስፋ ነበራቸው ግን አላደረጉ አምስተኛው ጽዋውን በአውሬው ዙፋን ላይ አፈሰሰ። በአውሬው ዙፋን ላይ አውሬው መሲሁ አስተኛው ክርስቶስ መሲህ ነኝ የሚለው እዛ በዙፋኑ ላይ ፈሰሰ። መንግስቱም ጨለማ ሆነች። ከስቃይም የተነሳ ምላሶቹን ያኝክ ነበረ እና ከስቃያቸውም ከቁስላቸው የተነሳ የሰማይን አምላክ ተሳደቡ። ከስራቸውም ንስሐ አልገቡም። ስድስተኛውም ጽዋ በታላቁ ወንዝ በኤፍራጥስ ላይ ፈሰሰ ይለ። አሁን ስድስተኛው ጽዋ እየፈጠነ ነዋል። አሁን ስድስተኛው ላይ ደረሰ። ስንት ጽዋ ነው? ሰባት ጽዋ። እዛ ስድስተኛው ጽዋ ስድስት፣ ኦልሞስት በቃ አሁን የተደመደመ ያለበት ሁኔታ ነው ያለው ማለት ነው ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ ይላል። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። እግዚአብሔር ራሱ መንገዱ ምን አድረገ? ዘረጋው ማለት ነው። የኤፍራጥን ወንዝ አደረቀው። ከዛ የፍራጥስ ወንዞች ሲዘጋ ወንዙ ሲደርቅ መንገድ ይሆናል። ስለዚህ በእግራቸው ይጓዛሉ። ጉዞ ይጀምሩ አመፀኞች አይደሉም እና ለአመፃቸው ከማን ጋር? ከሐሰተኛ አውሬ ጋር ሊተባበሩ ይሄዳሉ ማለት ነው እና እግዚአብሔር መንገዱን ያዘጋጀላቸዋል። እንዳሁም ጎን ይላቸዋል። ለምን አንድ ቦታ ላይ ሰብስቦ ፍርዱን ስለሚያደርግባቸው ማለት ነው። ከዛ ምን ይላል? ከዘንዶም አፍና ከአውሬው አፍ ከዘንዶ አፍ ቅድም ያልኳቸው ከአውሬው አፍ ከዛ ከሐሰተኛው ነቢይ ስንታየን ሶስት ሶስት ሐሰተኛው ነቢይ ባይዘወይ ሐሰተኛውን አውሬ አኖኝት የሚያደርገው ነው የሚቀባው ነው። አሁንም ምሳሌውን በጣም እጠለዋለሁ ግን ያው ግድ ግልጽ ለማድረግ ያህል ምንድን ነው እሱ፣ ኢየሱስ ክርስቶስ በመጣበት ጊዜ የጌታ መንፈስ በላይ ላይ ነው አይደለ? እዛ ዮርዳኖስ ወንዝ ላይ በተጠመቀበት ጊዜ የእግዚአብሔር መንፈስ መጣና በእርሱ ላይ አረፈ። መንፈስ ቅዱስ ነው አንመኝት ያደረገው ማንን? ኢየሱስን። እግዚአብሔርም ይላል የናዝሬቱን ኢየሱስን በመንፈስ ቅዱስና በምን በኃይል ቀባው። ማን? እግዚአብሔር። እግዚአብሔር ነው የቀባው ማንን? ኢየሱስን። በማን ቀባው? በመንፈስ ቅዱስ ቀባው። አሁን እዚህ ጋር ተመሳሳይ አሳብና ማን ዘንዶ ኮምፕሌን ለማድረግ አይመችም፣ በጣም አይመችም። ግን ያው እግዚአብሔርን ቃል ነው። እኛ ልባችን ያደረሰን ሳይሆን ቃሉን ነው የምናየው። ዘንዶ ዘንዶ ምን ያደርጋል? ዘንዶ ነው ይሄን ሁሉ የክፋቱ ከክፋቱ ጀርባ ያለ የቀደመው እባብ። እዚያስ ዘንዶ እዚያ ምን ያደርጋል? ሀሰተኛውን አውሬ ያዘጋጃል። መሲሁ ነኝ ብሎ የሚመጣውን አካል ያዘጋጃል። ከዛ ከፊቱ የሚሄደው ምን ያዘጋጃል ሐሰተኛው ነብይ ደግሞ ያዘጋጀዋል አኖይንት ያርገዋል። ባይ ዘ ወይ ይሄ ሐሰተኛው ነብይ ነው፣ ተአምራትን ድንቅን ምናምን የሚሰራው ሐሰተኛ ትንቢትን እያደረገ ይሄ በሐሰተኛው መሲህ ሰዎች ብሊቭ እንዲያደርጉ እንዲያምኑ እግዚአብሔር አብሮት እንዳለ መለኮት ኃይል ሱፐርናቹራል ፓወር አብሮት እንዳለ የሚያሳይለት ሐሰተኛው ነብይ ነው፣ ሐሰተኛው ነብይ ነው። ያው ማንን እንደወከለ ማንን መስሎ ኮፒ አድርጎ እንደመጣ አይተናል። እና ነቢ ከሐሰተኛውም ነቢይ አፍ ጓጉንቸር የሚመስሉ ሶስት ርኩሳ መናፍስ ሲወጡ ዋየው። ጓጉንቸር ይሄ ፊዚካል ጓጉንቸር አይደለም። ባድ ወርድስ፣ ክፉ ወርድ፣ መጥፎ ቃላትን በማን በእግዚአብሔር ላይ ይናገራሉ። እሱ ብቻ አይደለም የዓለም ነገስታቶችን ሁሉ በእግዚአብሔር ላይ እንዲነሱ አብረውት እንዲቆሙ ከዛ እግዚአብሔርን ሊዋጉ ይሰበስባቸዋል። ክፉ ቃልን እየተናገረ ቃሉ ግን ምንድን እንደ ጓጉንቸር ነው ማለት ነው ቃል ነው። ፊዚካል ቀውንቸር አይደለም። እዚህ ጋር የሚወጣው ጦሩ የማን ነው? የእግዚአብሔር። የእግዚአብሔር ቀን ይባላል። ይሄ ቀን እግዚአብሔር ፍርድን የሚያደርግበት በጥፋት ኃይል ሁሉ ላይ የሚፈርድበት የቁጣ ቀን፣ የእግዚአብሔር የቁጣ ቀን፣ የመጨረሻው የቁጣ ቀን። የኢፍራጥስ ወንዝ ራሱ መላእክቱ በኢፍራጥስ ወንዝ ላይ ውሃን ያደረገበት ነገስታቶች እንዲመጡ ነው፣ ወደዛ ጦርነት እንዲሰበሰቡ ነው። እና እግዚአብሔር አላው አድርጎት ነው። ኦኬ፣ ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁ ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነው እንደ ሌባ ሆኜ ይመጣል ይላል። ራቁቱን እንዳይሄድ አፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁን ስቲል። በዚህ ጊዜ ምን ነቅቶ እስከ መጨረሻው የሚጸና እርሱ ሂደናል። እስከ መጨረሻ መጽናትን ያስፈልጋል ማለት በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። እዚኛው ላይ ይሄ ጦርነት የሚደረገው መቼ ነው ካለ በየሰባቱ አመት ፍፃሜ ላይ ነው ማለት ነው። የሰባቱ አመት ፍጻሜ ላይ የአርማጌዶን ጦርነት ይደረጋል። ይህኛውም ደግሞ በሰማ ኃይልና በወደቀው መላእክት ኃይል የሚደረግ በሰማ ኃይል መላእክቱ ኢየሱስ ክርስቶስ ከዛ ደግሞ የወደቀው መላእክት ምድር ላይ ያሉትን ነገስታቶችን ሰብስበው ለመዋጋት የሚሄድበት ነው። ከጦርነት ሁሉ እስከ ዛሬ ከተደረገው ጦርነት ሁሉ የመጨረሻው ክፉ የሆነ ጦርነትና ፍጻሜን የሚያመጣ ጦርነት ነው አርማጌዶን የቦታ ስፍራ ነው መጌዶን የሚባል ስፍራ ምናሴ የምናሴ ግዛት ውስጥ የነበረ ስፍራ ነው አርማ ሀር የሚለው ተራራ ተራራ የሚልን ነው የሚይዘው መጌዶን ማለት ደግሞ እርድ የእርድ ተራራ ማለት ነው እና ሰዎች የሚተራረዱበት የሚታረዱበት ስፍራ ነው የሚሆነው ማለት ነው። ዘካርያስ 12፥11 ላይ በዚያን ቀን በመጌዶን ሜዳ እንደነበረው እንደ ሀዳድ ሮሚን ሀዳድ ሪሞን ለቅሶ ታላቅ ለቅሶ በኢየሩሳሌም ይሆናል። ታላቅ ለቅሶ ይሆናል በዚያ ቀን። ይሄ ዘካርያስ ባይዘ በጣም ስለ ኢንድ ታይም ብዙ መልእክቶችን ያስተላለፈ ያለበት መልእክት ነው ምድሪቱን ታለቅሳለች። እያንዳንዱም ወገን ለብቻ የዳዊት ቤት ወገን ለብቻው ለሴቶቻቸውም እያለ ታላቅ ልቅሶ ስለሚሆን መሳፍንት አምስት አስራ ዘጠኝን እንደ ተጨማሪ ማየት ትችላላችሁ። እና የአርማጌዶንን ጦርነት በምናይበት ጊዜ የእግዚአብሔርን አንድ ባህሪ እናያለን። ከውስጡ ሁልጊዜ የእግዚአብሔር ሕዝብ ጠላቶች የሆኑም ሰብስቦ ነው የሚቀጣው። እኛን ቾክላለን። ኢሚዲት ኢሚዲየትሊ የሆነ እርምጃ እንዲወስድ አይደለ? በግብፅ ምድር ላይ ለምንድን ነው እግዚአብሔር ወዲያውኑ ኢሚዲየትሊ በፈርዖን ላይ ፍርድን ሰጥቶ እስራኤልን ነፃ ያላውጣው? እድል ተሰጣቸው አይደለም? ወደ አስር የሚሆኑ መቅሰፍቶች በዛ ምድር ላይ መጣ። እግዚአብሔር እስከ መጨረሻ ተዋቸው። ከዛ ምንም ፍርድ ሳይሰጥ አንፌር በሚመስል መልኩ ውጡ አላቸው። ከዛ ህዝቡ ወጣ ማለት ነው። እዛ እግዚአብሔር ምን አደረገ? ጠላቶቻቸውን ሁሉ ሰብስቦ ከኋላቸው እንዲመጡ አደረጋቸው እና አንድም እስከ ማይቀር ድረስ ተሰብስቦ ምን ውስጥ እንዲገቡ የኤርትራ ባህር ውስጥ ሲገቡ ባህሩን ምን ከደነባቸው አንድም ከዛ ውስጥ ማምለት አልቻሉም። የእግዚአብሔር አገጣጥ እንደዚህ ነው። ከዛ ደግሞ ከነአን ምድር ላይ ሊገቡ በጣም ተገዳደሯቸው። እግዚአብሔር ምድሪቷን ለማን አሳልፎ ሰጥቷል? ለእስራኤል ግን ተገዳደሯቸው። ከዛ የሆነ ጦርነት ላይ እያስወጣ ፀሐይ በገባዖን ትቁም ባለበት ጊዜ ማለት ነው ወደ ሰላሳ አንድ ነገስታቶች ናቸው፣ እያሱን ፋይት ለማድረግ ሊገዳደሩ የወጡት። ሁሉንም በአንድ ጦርነት ነው እያሱ የገደላቸው። አሁን በዚህ ጊዜም እግዚአብሔር በተናጠል ምናምን ምናምን አይደለም የሚመታቸው። ዘንዶ አለ ሐሰተኛ አውሬ ያለ ነብዩ አለ ግን አንድ ላይ ሰብስቦ ወደዛ ስፍራ ላይ ያመጣቸውና የዓለም ኢቭል መንግስት መንገዱን ሁሉ የቀን የቀየሰ አምጥቶላቸው እዚህ ስፍራ ላይ ጦርነት ይደረጋል። ያው ድል ይሆናል። የማጽዳትን ስራ ነው የሚሰራ ማለት ነው ከነአንን ኢየሩሳሌምን ወደ እስራኤልን ወደ ከነአን ከማግባቱ በፊት ምድሪቷን አጽድቶ እንዳስገባቸው ሁሉ አሁንም እግዚአብሔር ለሚነግስበት ከተማ ደግሞ ግን ያደርጋል የማጽዳትን ስራ የፍርድን ስራ ሲሰራ እንመለከተዋለን ማለት ነው እግዚአብሔር እና ይሄ ጦርነት የሚሆነው በአርማጌዶን ነው። መጨረሻ ላይ እንደ ጦርነት አለች ኦልሞስት ጦርነት በማትባል ደረጃ ነው ይሄኛው ፍጻሜ ነው ማለት ደረጃ ያደርሰናል ማለት ነው። ኦኬ ቁጥር 17 ላይ 16 17 ሰባተኛውንም ጽዋ ፣ አሁን ስድስተኛው ጽዋ ነው ላይ ቆም ነው። ከዛ አርማጌዶን የሚባለው ከሰባተኛው። ጽዋ በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ምን ይላል? ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። እስከዛ ድረስ መቅደሱ ምን ነበር ብለን? በእግዚአብሔር ክብር ተሞልቶ ነበረ። ማንም ወደ ውስጥ መግባት አይችልም ነበረ። ከዛ በኋላ ልክ ሰባተኛው የመጨረሻው ጽዋ ሲደፋ ግን ምን የሚል ድምፅ ወጣ? ተፈጽሟል የሚል ድምፅ ከመቅደሱ ውስጥ ወጣ ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሁን ፍርድ ሁሉ የመጨረሻ ፍጻሜ የሆነበት ኢየሱስ ክርስቶስ ልክ መስቀል ላይ ሆኖ ተፈጸመ እንዳለ፣ ይሄም ደግሞ የፍርድን ጽዋ የሚፈጽም ድምፅ ተሰማ። መብረቅም ድምፅም ነጎድጓድም ሆነ፣ ትልቅም በምድር መናወጥ ሆነ። ምናምን እያለ ይቀጥላል። የአርማጌዶን ጦርነት ተደረገ 1718 የዛም ፓርት ነው ያለው። ወደ 19 ላይ እንገባለን። 19 የዳግም ምጻቱ እንደሚያሳየው ራእይ 19 ላይ የዳግም ምጻቱ ብዙ ጊዜ እግዚአብሔርና እግዚአብሔር ከአንድ ጎራ፣ ከዛ ሰይጣን ከአንድ ጎራ አድርገን ነው የምንመለከተው። ያው እግዚአብሔር ከማንም ጋር ጎራ የለው እኛ ወገኖቹ ነን። ከዛ በኋላ ቅዱሳን መላእክቶችና የወደቁ መላእክቶች ናቸው። ኢቭን ፋይቱ ጦርነቱ ባለቤቱ ራስ የሚሆነው ኢየሱስ ክርስቶስ ነው፣ ንጉሰ ነገስቱ። ግን ጦርነቱን የሚዋጉት መላእክቶች ናቸው፣ ቅዱሳን መላእክቶች እና የወደቁ መላእክቶች ኢየሱስን አይመጥ ነውም፣ ይሄን ይህን ጦርነቱን ወጥቶ ለመዋጋት ማለት ነው ፕሬዘንት ያደርጋል። ግን የሚዋጉት መላእክቶች ናቸው። የአርማጌዶን ጦርነት ላይም ፍጻሜ በዛ ይሆናል። እዛ ይሄ ሁሉ ከሆነ ፍጻሜ ከሆነ በኋላ ኢየሱስ ዳግም ይመጣል ማለት ነው። ከዚያ በኋላ በሰማይ ሃሌሉያ በዝምቷ ምድሯን ያጠፋችሁን ታላቂቷን ጋለሞታ ስለፈረደባት ባቢሎን፣ ባቢሎን፣ ባቢሎን እያለ ይጠቅሳል እና 17-18 ላይ ይሄ ባቢሎን የሚባለው ፊዚካል አሁን ያለችን ባቢሎን ሊሆን ይችላል ተብሎ ይታሰባል። ነው እሱ ጀስት እንደ ምሳሌ ነው። ባቢሎን የኃጢአት ምሳሌ፣ እግዚአብሔር መንፈስ እግዚአብሔር የተቆጣት ምድር እንደሆነች ነው። ግን አሁን በዛ ጊዜ የባቢሎን ስፕሪት የምትከተል ከተማ ልትኖር ትችላለች ተብሎ ይታሰባል። እና የትኛዋ እንደሆነች አናውቅም፣ ግን ሰሙሄር ያ ሁሉ ይፈጸማል ማለት ነው። በዝምቷ ምድርን ያጠፋች እያለ ይናገራል። ከዛ ቁጥር ሶስት ደግሞም ሀሌሉያ አሉ፣ ጢሷም ለዘላለም እስከ ዘላለም ይወጣል። ሀያ አራቱ ሽማግሌዎች አራቱ እንስሶች በፊቱ ተደፍቶ ዙፋኑ እያለ ይቀጥላል። ከዛ አምስት ላይ ባሪያዎች ሁሉ እርሱንም የምትፈሩ ታናናሾችና ታላላቆች አምላካችንን አመስግኑ ሲል ከዙፋኑ ወጣ። እንደ ብዙ ሕዝብ ድምፅ እንደ ብዙ ውሃዎችም ድምፅ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማው፣ እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ምን አርጓል? ነግሷልና። አሁን ኦፊሻሊ የኢየሱስ ክርስቶስ የሚነግስበት ጊዜ ሆነ ማለት ነው። ለምን እሱን የሚቀናቀን ሁሉ ከፊቱ ገለል ስላለ ኢየሱስ የሚነግስበት ጊዜ ሆናል። ዘካርያስ 14፡4 ላይ ሄደን እንመለከታለን ያው ኢየሱስ ይመጣል ይነግሳለም ነው። በብሉይ ኪዳን ኢየሱስ የሚለው እግዚአብሔር በሚለው ስም ስለሆነ የሚሰየመው እግዚአብሔር፣ በዚያ ቀን እግዚአብሔርም ይወጣል በሰልፍም ቀን እንደተዋጋ ከእነዚያ አሕዛብ ጋር ይዋጋል ይላል። አንደኛ ሲዋጋ ማን ሐሰተኛውን ክርስቶስንና ሕዝቡን አሕዛቡን ሁሉ ይዋጋል። ከዛ በዚያ ቀን ከተዋጋ በኋላ በዚያ ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ ኢየሱስ ክርስቶስ የመጨረሻ የተነጠቀበት በገሊላ ሆነው ውስጥ በሚነጠበ ከደብረ ዘይት ተራራ ነው የተነጠቀው፣ እና ሐዋርያቶቹ ቆሞ ደግ መጻምርቶቹ ቆሞ ያዩት ነበር፣ አይደለም ዝም ብለው ቆሞ እያዩ እያለ መልአኩ መጣና፣ እናንተ የኢየሩሳሌም ሰዎች ሆይ ለምን እንደዚህ ቆማችሁ ታያላችሁ? እንዲህ ሲሄድ ያያችሁት እንደዚህ ይመጣል። ኢየሱስ ክርስቶስ ጌታ ነው። በደመና እንደሄደ ኢየሱስ ክርስቶስ በደመና ይመጣል። ከደብረ ዘይት ተራራ ላይ እንደሄደ መጥቶ በደብረ ዘይት ተራራ ላይ ይቆማል። በዚያ ቀን እግሮቹም በኢየሩሳሌም ትይዩ በምስራቅ በኩል ባለው ደብረ ዘይት ላይ ይቆማል ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል እጅግም ታላቅ ሸለቆ ይሆናል የተራራው እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል እያለ ይቀጥላል ማለት ነው ማቴዎስ 24 ላይ 24 29 ከዚያችን ሞራት መከራ በኋላ ከዚያችን ሞራት የትኛው ይሄ ሰባቱ ዓመት በተለይ የመጨረሻው የአርማጌዶን ጦርነት ከዚያችን ሞራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። ያ ሁሉ ጥፋት ሁሉ ከሆነ በኋላ ግን ተስፋ አለ። ምን አይነት ተስፋ? የኢየሱስ ክርስቶስ ዳግም መምጣት ማለት ነው። እሱን ለሚጠባበቁት ተስፋ ይሆንላቸዋል ማለት ነው። በዚያን ጊዜ በተለይ በምድር ላይ ለነበሩት ለእስራኤላውያን የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። በሚታይ መልኩ ሲሄድ አይሁዶች ማለት ደቀ መዛሙርቶች እንዳዩት፣ አሁንም በሚመጣበት ጊዜ ምድር ላይ ያሉ ሁሉ ያሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። መላእክቱንም ከታላቅ መለከት ድምፅ ይልካቸዋል ይላል። ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበሰባሉ። ቅድመ ምልክቶቹ ያየነው አመጣጡን ማቴዎስ 24 15 ላይ ተመልክተናል። አመጣጡ ምን እንደሚመስል፣ ምን አይነት ዝግጅት እንደሚያስፈልግ ለማያምኑት ይፈረድባቸዋል። አጠቃላይ ፍርድ ይሆናል። ፍርድ ይሆናል ስንል ለምሳሌ ሐሰተኛው አውሬና ሐሰተኛው ነቢይ ተይዞ ይፈረድባቸዋል። ራእይ 19 ላይ እንመለስ። ራእይ ስድስት ላይ ስናይ በአምባ ላይ ፈረስ ላይ ተቀመጠው የሚልን አይተናል አይደለ እዛ ያኛው ኢየሱስ ክርስቶስ አይደለም ብለናል አሁን እዚኛው ላይ ግን ሰማይ ተከፍቶ አየው እነውም አምባ ላይ ፈረስ የተቀመጠበት የታመንና እውነተኛ ይባላል ይላል እና ከዚህ ጋር እያይዘው ያኛው ኢየሱስ ክርስቶስ ነው የሚለው እርሱ እንደማይሆን ብዙ ነገሮችን አይተናል የተቀመጠበትም የታመንና እውነተኛ ይባላል በጽድቅም ይፈርዳል ይዋጋልም እርሱ ይመጣል እና ሲዋጋ ምንድ ፕሬዘንት ማድረጎ ራሱ ምንድ ነው? ለጠላቶቹ ውጊያነን የሆነ ማለት ነው። ከአፉ የሚወጣው ቃል ሁሉ ጠላቶቹን ያቃጥላል። አይኖቹም እንደ እሳት ነበልባል ናቸው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለ። በደም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉ ጭፍሮች ነጭና ጥቁር ቀጭን የተልባ እግር ልብስ ለብሰው በአምባላዎች ፈረሶች ተቀምጠው ይከተሉት ነበር ይላለ። እንግዲህ አንድ አምባላይ ፈረሶች ብቻ አይደለም አብሮት የሚከተሉ አሉ ማለት ነው። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። በእርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ እግዚአብሔር የብርቱ ቁጣውን የወይን መጥመቂያ ይረግጣል። እና ሲመጣ የኢዮሳፍጥ ሸለቆ ይባላል የሚባለው ይሄ የበግና የፍየል ፍርድ የሚያደርግበት ቦታ ባለፈው ቦታዎቹን አይተን ነበረ። በኢዮሳፍጥ ሸለቆ በሚባልበት ቦታ ያረጋል ነው የሚባለው። እና ቁጥር 16 በልብሱም በጭኑም የተጻፈበት የነገስታት ንጉስና የጌቶች ጌታ የሚል ስም አለው አለው። አንድ መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይ መካከል ለሚበሩ ወፎች ሁሉ መጥታችሁ አሁን ብዙ ነገስታቶች ሞተዋል። በዛ ባርማጌዶን ጦርነትና የነገስታትን ስጋና የሻለቆችንም ስጋ የብርቶችንም ስጋ የደካሞችን አይደለም የተራሳዎችን አይደለም የባሪያዎችን አይደለም የነገስታቶችን የአያላንን ያሉትን በምድር ዘመን ሁሉ በዛ ጊዜ ይኖሩ የነበሩትን ስጋዎቻቸውን በእነርሱም የተቀመጡትን ስጋ ፈረሶቻቸውንም በእነርሱም የተቀመጡትን ስጋ የጌቶችንና የባሪያዎችን የተናናሾችንና የታላላቆችን ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። ይሄ የእግዚአብሔር እራት ለአዕዋፋት የተዘጋጀ ነው እንጂ የክርስቶስ እራት የበጎ እራት አይደለም። እነዚህ የጠፉ ሰዎች ላይ ለእነሱን እንደ ማዕድ አድርጎ እንዲመገቧቸው ማለት ነው። በፈረሱም የተቀመጠውንም ጭፍሮችንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍሮቻቸውም ተከማችተው አየሁ። ይወጉ ዘንድ አሁን እዚህ ጋር ተከማችተዋል ማለት አንድ ላይ ተሰብስበው ውጊያ ሊያደርጉን። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬው ምልክት የተቀበሉትን ለምስሉም የሰገዱትን አውሬውና፣ ማን ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል። ይሄኛውን ፍርድ ነው በዳግም ምጻቱ አንዱ የሚያደርገው ኢየሱስ ክርስቶስ ማለት ነው። እና እዚህ ጋር የምናየው ማነሱ አውሬው ሐሰተኛ አውሬውና ሐሰተኛው ነቢይን ነው የምናየው። ዘንዶውን ግን አናየውም ዘንዶውን አናየውም። መንፈሱን አናየውም። እነዚህን ሀስተኛውን አውሬና ሀስተኛውን ነቢ ኢምፓወር የሚያደርግ ከበስተጀርባ ያለ ዘንዶ ይባላል እርሱን አናየውም። ሀስተኛው አውሬ ግን ፊዚካሊ በሰው አካል ነው የሚገለጠው። ከዛ ሀስተኛው ነቢ በሰው አካል ነው የሚገለጠው ወደ እሳት ዲን ቀልሞ ከሚጣለው እነሱ ናቸው ማለት ነው። የመጀመሪያው ፍርድ ወደ እሳት ዲን ለመጣል የመጀመሪያ የሚሆኑት እነዚህ ሆነው እናገኘዋለን ማለት ነው። የተቀሩትንም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሴት ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ። እነዚህ እንዲገደሉ አይደለም የተደረጉት። ሐሰተኛው አውሬና ሐሰተኛው ነቢ ተገለው ሞተው ከዛ የሙታን ፍርድ በሚሰጥበት ጊዜ አይደለም ፍርድ የሚሰጣቸው። ኦልሬዲ ኢየሱስ ክርስቶስ እዚሁ ጋር ጀጅ ያደርጋቸዋል፣ ወደ እሳት ዲን እንዲወርዱ ያደርጋቸዋል ማለት ነው። ከእነርሱ ጋር ግን የሚያብሩ ጭፍሮቻቸውስ ይሞታሉ፣ ጊዜ ይጠብቃቸዋል፣ በነጩ ዙፋን ፍርድ ላይ ፍርድ ይሰጣቸዋል ማለት ነው።